እንደምንሰነበታችሁ በዓለም ዙሪያ ያላችሁ ይህንን ፕሮግራም በማዳመጥ የምትሳተፉ እግዚአብሔር ቅዱሳን ወንድምና እህቶቼ ዛሬ ሰባተኛው ቀናችን ነው። ኖቬምበር 27 2021 እንደ አውሮፓውያን አቆጣጠር የዛሬውን ቃል በማካፈል የማገለግላችሁ እህታችሁ ዙፋን አግደው ነኝ ከኖርዌይ ኦስሎ። ስለ አንዱ ሁሉን መተው ስለ ክርስቶስ ሁሉን ነገር መተው። እንጸልይ። ጌታ ሆይ ይህን ጉባኤ ደግሞ አንተ ታያለህ። በአንተ ዘንድ ሁለትም ሶስትም ሆነን በተሰበሰብንበት ጊዜ አንተ እንደምትገኝ በቃልህ ተስፋ ገብተህልናልና ዛሬ ደግሞ በዚህ ስፍራ እንዳለህ እናምናለን። እግዚአብሔር ሆይ ቃልህን ቆርሰ ስጠን፣ አስተምረን ከማርም ከማርም ወለላ ይልቅ ይጣፍጣል ተብሎ ተጽፏል እና ይሄ ቃል ዛሬ እየጣፈጠን ወደ ህይወታችን ይግባ። የሚመር ቢመስልም እንኳን አንተ ደግሞ እግዚአብሔር ሆይ ሚስጥራትን እየገለጥክ እያጣፈጥክ ደስ እያሰኘህ እንድትናገረን የሚበጀንን የሚረባንን ልታስተምረን በቃል ተስፋ የገባህልን አንተ ነህና ስለ እኛ እንኳን ራሳችንን ስለ ራሳችን ምን እንደሚያስፈልገን ስለማናውቅ አንተ ራስህ በቃልህ እንድታስተምረን እንጸልያለን እግዚአብሔር ሆይ ምከረን በቃልህ በአቃተን ነገር ሁሉ ላይ ደግሞ አቅምና ሀይልን ስጠን እግዚአብሔር አምላካችን ሆይ ሰማያትን ቀደህ አንተ ዛሬ መንፈስ ቅዱስን ጠል ጠል በዚህ ጉባኤ ላይ እንድታዘንብ እለምንሃለሁ እግዚአብሔር ሆይ ቅባትህ በእኔና በዚህ ጉባኤ ላይ እንዲፈስ እንዲያረሰርሰን ዛሬ ከአንተ ዘንድ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ትምህርትህ ይለቀቅልን። በጌታ በኢየሱስ ክርስቶስ ስም ጸሎታችን ስለሰማ ተመስገን፣ አሜን። ከፊልጵስዩስ ምዕራፍ ሶስት ላይ ሐዋርያው ጳውሎስ ስለ አንተ ብሎ ስለ ኢየሱስ ክርስቶስ ሁሉን ነገር እንደተወ የተነጋገርነው ሀሳብ ይዘን ነው ላለፉት ስድስት ቀናት የተነጋገርነው ዛሬ እንግዲህ ሰባተኛ ቀናችን ነው የክርስቲያን በምድር ላይ የመኖር መሰረታዊው ሀሳብ ወይም ደግሞ እግዚአብሔር ከእኛ የሚፈልገው ዋናው ነገር ማግኘት አይደለም መባረክ አይደለም ወይም ደግሞ መቀበል አይደለም እግዚአብሔር ብናገኝ ብንቀበልም ብንባረክም አላማው ከኛ ውስጥ አሳልፎ ወይም አልፎ ለሌሎች መድረስ ነው። እኛ ግን ብዙ ጊዜ ምንድን ነው የምናስበው? ከእግዚአብሔር ተቀብለን ነው በረከት ወስደን ዝም ብለን ማስቀመጥ ነው የምንፈልገው። እግዚአብሔር በሰጠን ነገር ረክተን ነው መቀመጥ የምንፈልገው፣ ወይም ደግሞ ከእግዚአብሔር የተቀበልናቸውን ነገሮች አስደስተውን የምስጋና ፕሮግራም አዘጋጅተን ደስ ብሎን ሰዎችም እንዲያመሰግኑ አድርገን ጸልየን መለያየት አለቀ በቃ። እንደዛ አይደለም የሚቆመው። ዓላማውና ፐርፐዙ ግን እሱ አይደለም። ወደዚህ ምድር ስንመጣ ስራዬ ብሎ እግዚአብሔር እራቁታችንን እንድንወለድ ያደረገን አንድም ነገር ይዘን አልመጣንም። ከዚህ ምድርም በምንሄድበት ጊዜ አንድም ነገር እንኳን ይዘን አንሄድም። ራቁታችንን እንደመጣን ራቁታችንን ነው የምንሄደው። ስለዚህ ይሄ ፋክት ነው። ስለዚህ የፈለገው ኃይል ሀብታም ቢሆን፣ የፈለገው ያህል ሰው አዋቂ ቢሆን፣ ብዙ ዘመድ ቢኖረው፣ ብዙ ወዳጅ ቢኖረው፣ ሲሄድ እያንዳንዷን ነገር ተለይቶ ነው የሚሄደው፣ ትቶ ነው የሚሄደው። ሁሉን ነገር ጥለነው ነው እዚቹ ምድር ላይ አስቀምጠነው ነው የምንሄደው። ጥሩ ነገር አይደል እንዴ? በባንክ አካውንታችን ውስጥ ይዘን አጠራቅመን ሰብስበን ባንካችን አብጦ ብንሄድ ይዘነው ብንሄድ አይቻልም። ዘመድ ወዳጆቻችንን ይዘን ብንሄድ አይቻልም። ነጥብ የለውም። የፈለጋችሁትን ያህል የተማራችሁ ብትሆኑ የፈለጋነውን ያህል ሀብታም ብንሆን በዚህ ምድር ላይ የፈለግነውን ያህል ሳይንቲስት ብንሆን ብዙ ነገር የተመራመርን ብንሆን እንኳን ሞት ላይ ሲመጣ ሁሉም እኩል ነው። ባዶውን ነው የሚገኘው። የቱንም ያህል ይውደዱን ሰዎች ከእኛ ጋር ሊሄዱ የማይችሉበት ቦታ ቢኖር ያ ቦታ ነው። ብቻችንን ነው የምንሄደው፣ ብቻችንን ነው የመጣነው። ስለዚህ ይገርማችኋል ስንመጣ እግዚአብሔር በዚህ ምድር ላይ እንድንኖር የሚያስፈልገንን ነገር ሁሉ ፕሮቫይድ አድርጎ ነው ያመጣን። አይደል እንዴ? እንጂ አንድ ልጅ ከመወለዱ በፊት ዲል አድርጎ ታበላኛለ፣ ታጠጣኛለ፣ ታለብሰኛለ ብሎ ኮንትራክት ተፈራርሞ ምናምን የመጣ የለም። አልመጣንም እንደዛ። እግዚአብሔር አምላክና አባት ሆኖን ለእኛ የሚያስፈልገውን ነገር አስተካክሎ ነው ያመጣን። አሁን ትል ትልቁ ችግራችን እግዚአብሔር አጀንዳውም ሀሳቡም አላማውም በዚህ ምድር ላይ ስንኖር እኛም ባዶ ማድረግ ነው ነው የእግዚአብሔር አላማ እኛም ማራቆት ነው። ባዷችንን ስንሆን ብቻ ነው የእግዚአብሔር ነገር ወደ እኛ የሚመጣው። እውቀት ቢኖ ቢኖረን ያወቅነውን ነገር ባካፈልን መጠን፣ የሰጠንን ነገር ባካፈልን መጠን ከሱ የሆነውን እውቀት እንደገና ይጨምርልናል። ቅባት ቢሆን በሰጠን መጠን ኢንቨስት ባደረግነው ቁጥር እግዚአብሔር ደግሞ ቅባቱን ያበዛልናል። ከእግዚአብሔር ዘንድ የሆነውን ገንዘብ ብር እንኳን ብንቀበል በተቀበልነው መጠን ስናካፍል፣ ስናገለግልበት ብቻ ነው እግዚአብሔር አብዝቶ እንደገና የሚባርከን። ስለዚህ እኔና እናንተ አስተሳሰባችን እንዲለወጥ የእግዚአብሔር ቃል የሚያስተምረን እንግዲህ ይሄንን ነው፣ ስለ ክርስቶስ ሁሉን ነገር መተው። ብዙ ነገሮች ተሸክመን ነው የምንዞረው። ብዙ ነገሮችን አዝለን ነው የምንዞረው። ብዙ ነገሮችን ከኛ ጋር ተጣብቀው ነው የምንኖረው። እግዚአብሔር ደግሞ በጣም ከባዱ ስራው ምንድን ነው? ከዚህ ከተጣበቁብን ነገሮች እኛን ማላቀቅ ነው። ብቻችንን ሊያገኘን ይፈልጋል እግዚአብሔር፣ ብቻችንን። በሕይወት ላይ ከባዱ ነገር ለብቻ መሄድ ነው። ሁሉን ትቶ መሄድ በጣም ከባድ ነው። ይሄ እግዚአብሔርን ማመን ይጠይቃል። እግዚአብሔርን ማመን ይጠይቃል። መቼ ነው ይሄ ነገር የሚያበቃ ውላለሁ? እላያችን ላይ የሚጣበቁ በየመንገዱ እየመጡ በአይኖቻችን የሚገቡ በጆሮቻችን የሚገቡ በእጆቻችን በኪሳችን ሞልተን በቦርሳዎቻችን ሞልተን ሞልተን ሞልተን ቤታችን ሁሉ የሞላው ጉድ ብዙ ነው። ያንን ከዚህ ሲያስጥለን ከዚህ ከዚህ እጃችን ሲያስጥለን፣ በዛኛው እጃችን እናነሳለን። በዚህ እጃችን ሲያስጥለን፣ በዛኛው እንደዛ እያልን ይኸው ሕይወታችን ሳንጥለው የመስቀሉ ጠላቶች ሆነን እንቀመጣለን። ስለዚህ በሕይወት ላይ ያገኘናቸውን ያከናወናቸውን ነገሮች ሁሉ ለፍቼ፣ ደክሜ፣ አጥንቼ በሕይወት ላይ ያገኘሁ አገኘኋቸው የምላቸው አቺቭመንትስ ሁሉ ከእግዚአብሔር ጋር ላለን ሪሌሽንሽፕ ምንድን ናቸው ማለት ነው? ጠላቶች ናቸው ማለት ነው። ስለዚህ ጳውሎስ የተናገረው ምንድን ነው? ሁሉን ነገር እንደምን እቆጥራለዋለ። እንደ ጉድፍ እንደምንም በቃ እንደ ቆሻሻ ምን ማለት ነው? እንደማይጠቅም እንደማይረባ ነገር እቆጥራለዋለ ማለት ያለን ቤተሰብ ወይም ያለን ነገር አያስፈልግም ማለት አይደለም። ነገር ግን ወደ እግዚአብሔር እንዳንቀርብ ወደ እግዚአብሔር እንዳንጠጋ በእኛና በእግዚአብሔር መካከል የሚገቡት ነገሮች በሙሉ እንደ ጉድፍ ቆጥራለሁ ያለው። ልብ በሉ ይሄ ሰው በጣም በህብረተሰቡ የከበረ ሰው ነው፣ ብዙ ተነጋግረንበታል። ነገር ግን ምናለ አለ ጳውሎስ፣ ነፍሴ በእኔ ዘንድ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ አለ። ስለዚህ በየእለት ኑሮ ምና ነበረ ነፍሱ ልትከብር ትፈልጋለች። ነፍሱ የምትከብርበት በምንድን ነው? ባወቀችው እውቀት፣ በክንዋኔዋ ባደረገችው ነገር፣ በተሳካለት ነገር መክበር ትፈልጋለች። በአገልግሎትም አንጻር እንደዚሁ መጽሐፍ ቅዱስ አንድ ነገር አንብበን እንኳን ሲገለጥልን ይገርማችኋል። የተገለጠልን ነገር ምን ያመጣል መሰላችሁ? በውስጣችን ትዕቢት ያመጣል። እግዚአብሔር ባዶ ኪስ ነው የሚፈልገው እግዚአብሔር ትሁትነትን ነው የሚፈልገው። ስለዚህ ጳውሎስ ምን አለ? በእኔ ዘንድ ነፍሴ እንደማትከብር እንደ ከንቱ ነገር ቆጥራታለሁ አለ። ስለዚህ እግዚአብሔር በህይወት ዘመናችን ሁሉ እየተከታተለ እያሳደደ ስራው ምንድን ነው? ነገራችንን ማስጣል ነው። ከብዙ ሚሊዮን ነገሮች ማስጣል ነው። እስቲ ከአብርሃም ህይወት ስናይ በጣም ከሚገርመው እየተከታተለ ካስጣላው ነገሮች አራቱን ነገሮች እንመለከታለን። ከዛ በኋላ ሽልማቶቹ እናያለን። የመጀመሪያው እግዚአብሔር ወደ አብርሃም ሲመጣ በዘፍጥረት ምዕራፍ 12 ላይ ምንድን ነው ያለው? ከአገርህ፣ ከወገን፣ ከዘመዶች፣ ከቤተሰቦች ተለይተ እኔ ወደ ማሳይ አገር ሂድ አለው። አስቡት ወገኖች፣ ይሄ ሰው እንዳሁኑ ዘመን የሰለጠነ አይደለም። ስለሚሄድበት ነገር አገር በኢንተርኔት ሪሰርች አድርጎ ሰርች አድርጎ ወይም ደግሞ በጂፒኤስ ወይንም ደግሞ በስልክ ጠይቆ ወይንም ደግሞ በተለያየ መገናኛ መሳሪያዎች በሬዲዮ ሰምቶ በጋዜጣ አንብቦ የት እንደሚሄድ ምን እንደሚያጋጥመው የሀገሩ ሁኔታ ባህል፣ ቋንቋው፣ አየሩ ምኑ ምኑንም ሳያውቀው ጀስት ውጣ ሲባል ብድግን ያለው ቋንቋውን በደንብ አያውቅ ባህሉን ወደማያውቅበት አገሩ ወዴት እንደሚሄድ ወደማያውቅበት እንደ ሰው ወዴት እንደሚሄድ ሳያውቅ ወጣ ነው የሚለው መጽሐፍ ቅዱሳችን። ሲወጣ ግን ተመልከቱ የነበረበት ህብረተሰብ፣ ከቤተሰቡ ከእናቱ ከአባቱ ከአገሩ ከቀየው ከለመደው ስፍራ ከቋንቋው ነው ተለይቶ የወጣው። እና እግዚአብሔር አብርሃምን ሊባርከው ሲል መጀመሪያ እባርካለሁ፣ ለበረከቱን ሲለው መጀመሪያ እዚህ ጋር አስጥሎ ነው፣ እዚህ ጋ ባዶ አድርጎ ትምክህት የሚሆኑትን ነገሮች አለኝ የሚላቸውን ነገሮች አስጣለው። በመጀመሪያ እንግዲህ ከአባት የበለጠ ምን አለ? ከእናት የበለጠ ከወንድም ከእህት የበለጠ ምን አለ? ከአገር የበለጠ ከቀዬ የበለጠ ምን አለ? በሙሉ ከአገር፣ ከቤተሰቡ አወጣውና ምን አለው? እባርካለሁ ለበረከትም ሁን አለው። ይገርማል። አብርሃም ታዞ ወጣ። አብርሃም ታዞ ከወጣ በኋላ ታራና ሎጥ ተብለው ተከትለውት እንደወጡ እንመለከታለን። ታራ ሲሞት እንመለከታለን። ከዛ በኋላ አብሮት የሄደው ሎጥ ነው። ሎጥ ለትንሽ ዓመታት አብሮት ከሄደ በኋላ መጨረሻ ላይ ሲለየው ሊለየው ስላልቻለ እግዚአብሔር አንድ ዘዴ መፍጠር ነበረበት። እንግዲህ መለያየት ነው አይደለም። ዘዴው ምን ነበረ? እነሱ ሊለያዩ ስላልቻሉ የግድ እረኞቻቸው መጣላት ነበረባቸው። እረኞቻቸው ሲጣሉ አብርሃም ወጥቶ ምን አለ? እኔ እና አንተ ወንድማማቾች ነን። ልብ በሉ። የመጀመሪያው ሲለይ በጠብ ወይም በጥቅም አይደለም የተለየው፣ ፈቅዶ ነው የወጣው። ጥሪ ነው ያወጣው፣ የእግዚአብሔር ድምጽ ነው ያወጣው። ሁለተኛው ላይ ግን ግጭት ነው። እረኞቻቸው ተጋጩ። እዚህ ጋር የተፈጠረ ግጭት አለ። በዚያ መሰረት ምክንያት አብርሃም የግዴታ ምን ማድረግ ነበረበት? መወሰን ነበረበት። ውሳኔው ምንድን ነው? እኔ ጥሪ ያለብኝ ሰው ነኝ። አንተም ደግሞ እግዚአብሔር ወደሚያደርስህ ሂድ። አንተ ቀኙን ብትሄድ እኔ ወደ ግራ ሄዳለሁ፣ አንተ ወደ ግራ ብትሄድ እኔ ወደ ቀኝ ሄዳለሁ አለ። ልብ በሉ። አብርሃም እዚህ ላይ የመረጠው ምርጫ በጣም በጣም የሚያስገርም ምርጫ ነው። አንደኛ አጎት ነው። ሁለተኛ በእድሜ ይበልጠዋል። ሶስተኛ በእውቀት ይበልጠዋል። ቢፈልግ አድቫንቴጅ መውሰድ ይችል ነበር። አብርሃም ግን አብርሃም ነገር ግን ምንድን ነው ያደረገው? አንተ ምረጥ አለው። አንተ ምረጥ አለው። የሰው ቁም ነገሩ ያለው ነገር አይደለም። ምን አለህ ሳይሆን ማን አለህ ነው ጥያቄው። ወዴት ትሄዳለህ ሳይሆን ጥያቄው ከማን ጋር ትሄዳለ ነው። ጥያቄው ለአብርሃም በልቡ ላይ የነበረው አንድ ኮንፊደንስ ነበረው። ምድረ በዳውን የኤደን ገነት ሊያደርግ የሚችለውን እግዚአብሔር ከእኔ ጋር ካለ ከዚህ ከእኔ ጋር ይሆናል ብዬ ነው ያለው። እንግዲህ ከአገሩ ሲወጣ ምንድን ነው ጥሎ የወጣው ቤተሰቡን ነው ጥሎ የወጣው። አሁን ደግሞ እንደ ኤደን ገነት ትመስል ትመስላለች የተባለውን የሰዶምና ጎሞራ መምረጥ ሲችል ቢመርጠውም እኮ እግዚአብሔር ምን ሊለው ይችላል? ውጣ ሊለው ይችል እኮ ይሆናል፣ አይታወቅም። እንደዚህ አሁንም ምርጫውን ጣለ። ሰው እግዚአብሔርን ሲከተል እግዚአብሔር የሚያስጥለው ነገር አንድ ነገር አለ ምንድን ነው ምርጫን ምርጫን ነው ዘ ቤስት የምንለውን ምርጫችንን ያስጥለናል ጥቅም ያለውን ምርጫችንን ያስጥላል እግዚአብሔር ይመርጥልናል ይመርጥልኛል አተርፍበታለሁ የምትሉትን ነገር እግዚአብሔር ምን ያደርጋል ያስጥላል አዎ ሲሰብኩ በጣም ቀላል ነገር ይመስላል ቀላል ነገር ነው ግን በጣም ከባድ ነው ምርጫን መተው ብዙ ዓመት የደከማችሁበት ነገር ለብዙ ዓመት ብዙ ቢልድ ያደረጋችሁትን ነገር ጣል ሲል እግዚአብሔር እንዴት ከባድ ነገር ነው! በጣም ከባድ ነገር ነው ወገኖቼ። እኔ በህይወቴ በሙሉ የሚከብደኝ ማገልገል አይደለም፣ የሚከብደኝ መጸለይ አይደለም፣ መጾም አይደለም። የሚከብደኝ እግዚአብሔር ሰጠኝ ብዬ የተቀበልኩትን ነገር እግዚአብሔር ከእጄ መልሶ ሲያስጥለኝ ነው። እንዴት ፔንፉል ነው! እንዴት ከባድ ነው መሰላችሁ። ለምንድን ነው እግዚአብሔር የሚለው ብዬ ስል አንዳንድ ጊዜ ይመስለኛል በእኛና በእግዚአብሔር መካከል ሳናውቀው እነዛ ነገሮች ይገባሉ። ስለዚህ እግዚአብሔር ደግሞ የሚፈልገኝ እኔም ብቻ ነው ነገሮችን አይደለም። እግዚአብሔር ቢናገር በቃሉ ላይ የተጻፈለትን አንድ የሚያስመስል ቃል በእንግሊዝኛ አለ ጀለስ ይለዋል። አንድ ነገር ተጠንቀቁ ወገኖቼ፣ በህይወቴ ላይ ከጌታ ጋር ስኖር ስታገለግሉ፣ እግዚአብሔር ቀናተኛ አምላክ ነው። ቢኬርፉል ወገኖቼ፣ ቀናተኛ አምላክ ነው። አንድ ነገር ወደዳችሁ ማለት ያ ነገር ከእናንተ ሊለይ ቀኑ ደርሷል ማለት ነው። ስለዚህ ሰክሰስፉል የሆኑበት ጊዜ፣ ተሳካልን ባሉበት ጊዜ እግዚአብሔር በእረኞቹ መካከል ጠብ ፈጠረና? ምን አደረጋቸው? ሁለቱን ዘመዳሞች ለያያቸው። እና አብርሃም ምን አለ? እግዚአብሔር ከኔ ጋር ይሁን እንጂ አንተ የወደድከውን ምረጥ አለው ሎጥን። እና አብርሃም ምድረ በዳውን ልክ ሎጥ ሲለየው እግዚአብሔር እንደዚህ አለው። ዘፍጥረት ምዕራፍ አስራ ሶስት ላይ ሄደን ስንመለከት ምን አለው? አይንህን አንሳ እና ተመልከት የሰማይን ከዋክብት የምድርን አሸዋ ተመለከ አስመለከተው። ክብር ለእግዚአብሔር ይሁን። እዚህ ጋ የሚያስጥላችሁ ነገር ሲኖር እግዚአብሔር እዚህ ጋ ደግሞ የሚያስይዛችሁ በረከት አለ። ሃሌሉያ። እዚህ ጋ ከእጃችሁ መንጭቆ እግዚአብሔር ቆርጦ ሲወስድ እዚህ ጋ ደግሞ የተሻለ ነገር ለእናንተ ያዘጋጃል። ቤስት የሆነ አያችሁ። ሎጥ የሄደው እንደ የኤደን ገነት የምትመስለውን ቦታ ላይ በኋላ ልትጠፋ የምትችል ቦታ ናት። አብርሃም ግን የሄደው አብርሃም ግን የሄደው እግዚአብሔር ወደሚያለመልመው ቆፍሮ ምንጮች ወደማይደርቁበት ቦታ ሊወስደው ሲወስደው እንመለከታለን። አብርሃም ዓይኖቹን አንስቶ እግዚአብሔር እያለው ምንድን ነው? ወደ ሰማይ፣ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ሎጥ ደግሞ አቅጣጫ ነው የሄደው። ያንን ሲያስጥለው ግን አብርሃምን እግዚአብሔር በአራቱም አቅጣጫዎች ሊያሰፋው ተነሳ። ሀሌሉያ። የሚገርማችሁ እግዚአብሔር አንድ ነገር ሲወስድባችሁ እዚህ ጋ ደግሞ አራት ነገር አዘጋጅቶ ነው። ሀሌሉያ። እዚህ ጋ አንድ ነገር ሲወስድባችሁ እዚህ ጋ ነገር አዘጋጅቶ ነው። የእግዚአብሔር በእኛና በእርሱ መካከል ያለውን ነገር መውሰዱ እንዳልኳችሁ ቀናተኛ ስለሆነ ነው። እግዚአብሔር ከቅናት የተነሳ ነው። ያ ቅናቱ ደግሞ በሕይወታችን ላይ እኛን አራቅቶ ባዶ አድርጎ ለመግደል አይደለም። እንዲያውም ሊባርከን ነው፣ ሊባርከን ነው ወገኖቼ። ስለዚህ መጀመሪያ ከአገሩ ለየው። ሁለተኛ ከሎጥ ለየው። እግዚአብሔርን በጣም የሚገርም ነገር ነው። ከዛ በኋላ ዘፍጥረት ሀያ አንድ ላይ ስትመለከቱ ሌላ ከባድ ጥያቄ መጣበት። ከባድ ነገር ወደ አብርሃም ህይወት መጣ። ይኸውም ምንድን ነው? አብርሃም ከአጋር የወለደውን ልጅ እስማኤልን ካሳደገ በኋላ እስማኤል አድጎ ጎረምሳ ሆኖ ብዙ አብሮት ከሆነ በኋላ ብዙ ካለማመደው በኋላ አብረው ከኖሩ በኋላ ብዙ አታችመንት ከእሱ ጋር ከፈጠረ በኋላ ማን ተወለደ? ይስሐቅ ተወለደ። ይስሐቅ ጡት በጣለበት ጊዜ እስማኤል በይስሐቅ ላይ ሲስቅ ሳራ ታያለች። ነገር እኮ ሲፈልግ ነው እግዚአብሔር ሊለይ ሲፈልግ እግዚአብሔር ነገር ይፈልግና እዚህ ጋር እረኞቹን አጣላ። እዚህ ጋር ደግሞ የሳራን ዓይን ከፈተ እና ይሄ ልጅ አለች ከልጄ ጋር አይወርስም አለች። ምን ሊያደርግ ሲፈልግ ነው እግዚአብሔር፣ እግዚአብሔር ሊለይ እኮ ሲፈልግ ነው እግዚአብሔር። እዚህ ጋር ሲፈልግ ሳራ ምን አለች? ይሄ ልጅ ከልጄ ጋር አይወርስም። ስለዚህ አውጣልኝ ልጁን ከነ እናቱ አባርልኝ አለች። አንድ በጣም ልቤን የሚሰብር ቃል አለ እዚህ ጋር ዘፍጥረት ሀያ አንድ እናንብበው። አብርሃም ቤተሰቡን ሲለይ ያላለው ነገር፣ ከሎጥ ሲለይ ያላለው ነገር እዚህ ቦታ ላይ ሲል እንመለከተዋለን። ቁጥር አስር ላይ አብርሃምን፣ ይህችን ባሪያ ከነ ልጇ አሳድ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም ስትለው፣ ቁጥር 11 ላይ ምን ይላል? ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት ይላል። ረበሸው፣ በቃ በውስጡ ተናወጠ። ለምንድ ነው አብርሃም የተቸገረው? ነገ ይሄንን እንቀጥላለን፣ እና አራተኛውን ከአብርሃም የወሰደበትና የአብርሃምን ሽልማቶች እንቀጥላለን። እንጸልይ። እግዚአብሔር አምላካችንና አባታችን፣ ወይ አንድ ነገር አስጥለህ በአራት ነገር የምትባርክ ጌታ፣ አሁንም አብርሃምን ከሎጥ ለይተህ ሰሜንን፣ ደቡብን፣ ምዕራብን፣ ምስራቅን ያሳየኸው እንደገና ወደሚፍለቀለቅ ወደ በረከት ወደ ሞላበት ከተማ ወሰድከው። ክብር ምስጋና ይድረስህ። እግዚአብሔር አምላካችን ሆይ እኛንም በምታስጥለን ጊዜ አንድ ነገር እንዳይከፋን፣ እንዳንጨነቅ እግዚአብሔር አምላካችን ሆይ ያንተ ፈቃድ ነው ብለን ከአንተ ሊለየን ያሰበውን ነገር ነው የወሰደብን ብለን እንድናምን በጌታ በኢየሱስ ክርስቶስ ስም በአንተና በኛ መካከል ያለውን ጠላትነት አንተ እየነቀልክ ሰይፍህን እየላክ ውጠቶችህን እየላክ እሳትህን እየላክ በውስጣችን ተሰብስቦ አንተን እንዳናከብር ያደረገውን ነገር በሙሉ አውጥተህ በኢየሱስ ክርስቶስ ስም ወደ ጥልቁ ጥለህ ሙሉ በሙሉ እኛነታችንን እንድትረከብ ማጸናለሁ። እግዚአብሔር ሆይ ስለ ነበረን ጊዜ ተመስገን። ከአሁን በኋላም የሚኖረን ጊዜ ሁሉን ነገራችንን፣ ህይወታችንን፣ ቤታችንን ልጆቻችን፣ ሁለመናችንን አንተ ተረከብ። አትለየን። ስለ ሁሉም ተመስገን። ስም ከፍ ይበል። በአንድ ልጅ በመድኃኒታችን በኢየሱስ ክርስቶስ ስም ብለ ጸሎታችን ስለሰማ ተመስገን። አሜን። የእግዚአብሔር አምላካችን ጸጋ የልልጁ የኢየሱስ ክርስቶስ ፍቅርና የመንፈስ ቅዱስ አንድነት ከእያንዳንዳችን ጋር ይሁን። ደህና ሁኑ። ጌታ ይባርካችሁ።